ውሃ ተመርቶ ህብረተሰቡ ድረስ ወይም ደንበኛችን ድረስ እስከሚደርስ ፊዚከል ሎስ የምንለው ውሃው በራሱ ተጠቃሚ ጋር ሳይደርስ ባክኖ መልሶ ወደ መሬት የሚፈስበት ሁኔታ ማለት ነው። እንደ ተቋማችን ሁለቱም የውሃ ብክነቶች አሉ። ለውሃ መጠጥ ያወጣው ኢንቨስት ያደረገበት ነገር ይባክናል ማለት ገንዘብ ነው የሚፈሰው። እንደ ተቋማችን ጥራቱን የጠበቀ ቧንቧና መገጣጠሚያ መጠቀም ነው። እያንዳንዱ ከስተመር ጋር የሚገጠም ቆጣሪ በእኛ በራሳችን የውሃ ቆጣሪ መመርመሪያ ማሽን ውስጥ ካለፈ በኋላ እንዲተከል እናደርጋለን። ቆጣሪ ላብራቶሪ ወርክሾፕ ውስጥ ነው የምንገኘው። የአዲስ አበባ ውሃና ፍሳሽ ባለስልጣን ከሚያከናውናቸው ተግባራት አንዱና ዋነኛው ንጹህ የመጠጥ ውሃን አምርቶ ለሕብረተሰቡ ማሰራጨት ነው። ታዲያ በዚህ ተግባር ላይ የሚከሰት የውሃ ብክነትን ለመከላከል ዘርፈ ብዙ ተግባራትን የሚያከናውን ሲሆን በባለፈው ሳምንት ፕሮግራማችን እንዳነሳ ነው የቅድመ ብክነት መከላከል ስራዎች ዋነኞቹ ናቸው። የቅድመ ብክነት መከላከል ስራዎች እንዳሉ ሆነው ብክነት ሲከሰት በአፋጣኝ ለመቆጣጠር የሚያስችሉ ተግባራት የሚከወኑ ሲሆን ከጊዜ ወደ ጊዜ ስራውን የሚያግዙ ዘመናዊ ቴክኖሎጂዎችም ተግባር ላይ ውለዋል። ብክነት ከተከሰተ ምን አይነት ቅደም ተከተል እንከተላለን የሚለውን ነገር ለመግለጽ ያክል እንደ ተቋማችን እንግዲህ መስመራችን ያለበትን ቦታ ፈልገን ማግኘት ነው መጀመሪያ። የተለያዩ መሳሪያዎች ተጠቅመን ፈልገን እናገኛለን። ከዛዛ ቦታው ላይ ሄደን ባለን መሳሪያ በድምፅ እንደዚሁም ደግሞ በሜሴጅ ይሄ ምንድነው የሚባለው አንብበን መረዳት በምንችልበት መሳሪያ ቦታው ላይ ሄደን እንወስዳለን። ከዛ በኋላ ብክነቱን አመላክተን ወዲያው ጥገና እናከናውናለን ማለት ነው። እነዚህ መሳሪያዎች በፊዚካል ሎስን በድርጅቱ ውስጥ የማይታዩ በዓይን የማይታዩ ምድር ውስጥ ሊፈሱ የሚችሉ ውሃዎችን በነዚህ መሳሪያዎች አማካይነት ፈትሸን የምናገኝባቸው የመሳሪያ አይነቶች ናቸው። መጀመሪያ ፓይፕ ማግኘት አለብን። ብረት በመስመር የሚጠቁሙ ፓይፕ ሎኬተር ሚባላለን። በሁለተኛ ደረጃ ፓይፑን ሎኬት ካደረግን በኋላ በዛ መስመር ላይ ፍሳሽ ይኖራል የሚል እሳቤ ካለን ኮሬሌተር የሚባል መሳሪያ አለ። ይሄ ኮሬሌተር በሚፈለገው ርቀት ላይ እስከ 500 ሜትር ርቀት ሴንሰሮች አሉ ራሳቸውን የቻሉ እነዚህን ሴንሰሮች በመጠቀም ከፓይፑ ጋር በማያያዝ መስመሩ ላይ በ500 ሜትር ርቀት ውስጥ ምን ያህል ፍሳሽ እንዳለና ፍሳሹ የት ጋር እንዳለ ዲቴክት የሚያደርጉ መሳሪያዎች ናቸው። ይሄ ኮሬሌተር ነው የሚባለው እጅግ ዘመናዊና ፍሳሽን ቦታው የመጠቆም አቅም ያለው ነው። ይሄ ከጠቆመን በኋላ ግን ቦታው ትክክለኛ ፍሳሹ አለ የለም የሚለውን ለማረጋገጥ ጂኦፎን እንጠቀማለን። ጂኦፎኑ እንደምናየው መሬቱ ላይ በማዳመጥ ቧንቧ ያለፈበት ላይ ስናዳምጥ መሬቱ እስከ አምስት ሜትር ጥልቀት ቢኖረውም ያንን የሚፈሰውን ውሃ ድምፅ በማሰማት ፍሳሹ ትክክለኛነቱም እናረጋግጥበት መሳሪያ ነው። ይሄ ጂኦፎን ወይም አንደርግራውንድ ሊስትኒንግ ሲክ ይባላል። ከነዚህ ውጭ እንግዲህ ቦክስ ሎኬተር አለ። ራሱ ቦክስ ሎኬተር ማለት ማኖል ክዳኖች ይሄ ብረት ክዳኖች አስፋልት ይለብሳሉ። በመሰረተ ልማት ምክንያት ወይ ኮብልስቶን ሊሰራባቸው ይችላል። የማኖል ክዳኑን ከቨሩን ብቻ ነው የሚፈልግልን። ይሄ የራሱን የቻለ ድምፅ አለው። በራሱ የሚያሰማው ድምፅ ይሄን ድምፅ ልክ ሲያገኝ ይሄንን እያሰማን ቦታው ላይ ያለውን ነገር ይጠቁመናል ማለት ነው። ያለው ነገር እነዚህ ናቸው። ከዚህ ውጭ ሳውንዲንግ ሮድ አለ። ሌሎች ያልተጠቀሱ መሳሪያዎች አሁን እዚህ የሌሉ አሉ። በኤሌክትሮኒክስ የሚሰራ አለ። በባትሪ እና በቻርጅ ተደርገው የሚሰሩ ማዳመጫዎች አሉ። በየግለሰቦች ቤት በመሄድ ቆጣሪን በማስነካት ብቻ ፍሳሽ አለው የለውም የሚለውንም ይጠቁመናል ማለት ነው። የውሃ ብክነትን የመከላከል ተግባር ከውሃ ምርትና ስርጭት ስራ ጋር ጎን ለጎን የሚከወን እንደመሆኑ የአዲስ አበባ ውሃና ፍሳሽ ባለስልጣን ስራውን በተሻለ መልኩ ለመምራት ከተለያዩ ዓለም አቀፍ ተቋማትም ጋር በቅንጅት ይሰራል። የውሃ ብክነት ወይም ገንዘብ የማይሰበሰብበትን የውሃ መጠን መቀነስ ስራ በጣም ውድ ስራ ነው፣ አድካሚ ስራ ነው እና ኮንቲኒየስሊ መሰራት ያለበት ስራ ነው። ኢትስ ኖት ፕሮጀክት የሆነ ጊዜ ሰርተሽ ጨርሰሽ አስመርቀሽ ከዛ በኋላ በዛ የሚቀጥል አይደለም። ኮንቲኒየስሊ መሰራት ያለበት ስራ ነው። ያ በመሆኑ ምክንያት በየጊዜው ከተለያዩ ስቴክሆልደሮች ዋጋውንም ሼር ለማድረግ ስቴክሆልደሮች ጋር እንሰራለን። አሁን በምንነጋገርበት ጊዜ እንኳን ገንዘብ በማይሰበሰብበት የውሃ መጠን መቀነስ ከተማው ከሚመድበው በጀት በተጨማሪ ከኔዘርላንድ መንግስት ጋር ቫይ ከሚባል ድርጅት ጋር እንሰራለን። ፊተንስ ኤቪደንስ የሚባል ድርጅት ጋር የውሃ ተቋም ነው ግን እንደ ኤንጂኦ ኢትዮጵያ ውስጥ ኦፕሬት ያደርጋል። ከእሱ ጋር እንሰራለን። ከጃይካ የጃፓን ኮርፖሬሽን ጋር እንሰራለን እዚሁ ኤን አር ደብልዩ ላይ። እንዲሁም ደግሞ ወርልድ ባንክ ጋር ብድር ባገኘነው ብድር እንደዚሁ ሰፋ ያለ ፕሮጀክት ለሚኩራና የካ አካባቢ እንደዚሁ ፕሮጀክት እንሰራለን። ስለዚህ በስቴክሆልደርም እያሳተፍን እንሰራለን። በራሳችን የሚሰራበት ሁኔታ ነው ያለ። ለምሳሌ የጃፓን ዓለም አቀፍ ድርጅት የሚሰራው ስራ የፕሮጀክት ቆይታ ወደ አራት ዓመት እየሆነው ነው፣ ወደ መጠናቀቁ ነው። አንድ የተመረጠ ክልል ውስጥ እንግዲህ ይሄ ማዕከል ያደረገውን የከተማውም ክልል እየሰራ ያለ ስራ አለ። ሰርቪሱ ምንድነው የሚሰራው? ከአቅም ማጎልበት ወይም ይሄ ካፓሲቲ ቢውልዲንግ የምንለው ጀምሮ የተለያዩ ቅድም የጠቀስኳቸው የፊዚካልና የኮሜርሻ ሎስ መነሻ የሆኑትን ፈልጎ በማገኘት እርምጃ በመውሰድ መከላከል ማለት ነው። ቧንቧ ሊቀየር ይችላል። ቆጣሪ፣ የማይሰራ ቆጣሪ ሊቀየር ይችላል። እነዚህ እነዚህን በዚሁ ጎን ለጎን የመሳሪያ ድጋፍ ሊሆን ይችላል። ቅድም ያልኳቸው መሳሪያዎች ቴክኖሎጂ ወይም አሁን የደረሰበትን ቴክኖሎጂ የሚደርሱ መሳሪያዎች እንደዚሁ ድጋፍ ተደርጎ እየተሰራ ይገኛል። ይሄ የት ይሰራል? ቅድም እንዳልኩት ከተማውን ማዕከል ያደረገ ይሄ አሮጌ ከተማ የምንለው ቄርቆስ ምናምን ይሄ ወደ ጎተራ ምናምን አካባቢ ይሄ ወደ ሜክሲኮ ያለውን ይሄ ለገሃርን ወደታች ይዞ እየተሰራ ያለ ፕሮጀክት ነው ማለት ነው። ኤሌክትሮማግኔቲክ ወተር ሜተር ይባላል፣ ወይም ደግሞ ቆጣሪ ማለት ነው። ቅድም ከሚሰሩት ፕሮጀክቶች አንዱ የጃፓን ዓለም አቀፍ ትብብር ኤጀንሲ ወይም ጃይካ ያልኩት ድርጅት ከባለስልጣን መስሪያ ቤቱ ጋር በጋራ በመሆን የተሰራ ነው። ይሄ ምንድን ነው ጥቅሙ? እንግዲህ እዚህ ጋር መስመር አለ። የእኛ መስመር እዚህ ውጭ ላይ አስፓልቱ ላይ እዛ ኮሪደር ላይ ስለሆነ ስለማያመች ነው እዚህ የገባው። ይሄ ከመስመሩ ጋር ተገናኝቷል። እዛ ጋ ቆጣሪ አለ ኤሌክትሮማግኔቲክ የሚባል ቆጣሪ አለ። ይሄ ዳታ ሎገር ይባላል። ይሄ ዳታ ሎገር ምንድነው ጥቅሙ? እዚህ ጋ መረጃ እንድን ማየት እንድንችል ወይም መረጃ ማግኘት እንድንችል ነው። የምን መረጃ ነው የምናገኘው? በዚህ መስመር ውስጥ ምን ያክል ውሃ እያለፈ ነው የሚለውን መረጃ እናገኛለን ማለት ነው። ሜጀር ወይም ደግሞ ይለካልናል ማለት ነው። መረጃውን በምን አይነት መንገድ ማግኘት እንችላለን? አንድ እዚህ ጋ መተን ማንበብ። እዚህ ጋ መተን ማንበብ ካልቻልን ደግሞ ክላውድ ሰርቪስ ወይም ደግሞ ሰርቨር እየቀረ ነው፣ ክላውድ ሰርቪስ ላይ ነው። ክላውድ ሰርቪስ ላይ ተቀምጦ እኛ ቢሮ ሆነን በኮምፒውተር በየሰዓቱ መከታተል የምንችልበት መረጃ ነው ማለት ነው። እንግዲህ ይሄ አቀማመጡ ለሴፍቲ ያክል ነው፣ በባትሪ ነው የሚሰራው። ስለዚህ ምን ያክል ውሃ ማለፍ ይችላል የሚለውን ይሄ ካሳወቀን፣ ቀናንሰን የገባ ውሃ አለ የተጠቀምነው ውሃ አለ። ስለዚህ ቀናንሰን ምን ያክል ነው ብክነቱ የሚለውን የቱ ጋ ነው ደግሞ አብላጫ የሚይዘው ወይም ደግሞ መስራት ያለብን ፊዚካሉ ጋ ነው ኮሜርሻሉ ጋር ነው ብለን እንትንላለን ማለት ነው። ይሄ እንግዲህ ያልኳችሁ የጃይካ የሚሰራው ፕሮጀክት ክልል ውስጥ ያለ ማለት ነው ፕሮጀክት ያው በዓለም ባንክ ድጋፍ ወይም በዓለም ባንክ ፈንድ የሚሰራ ነው። ሰከንድ አርባን ሳኒቴሽን ኢንድ ዎተር የምንለው ፕሮግራም ላይ ነው የሚሰራው። ሶ ይሄ ኦልሞስት አራት አመት ሁኖታል። የአራት አመት ጊዜ ነው ፕሮጀክቱ ሶስት አመት ሁኖታል። ስለዚህ ሚያ የሚባል ኢንተርናሽናል አማካ ኮንትራክተር ወይም ተቋራጭ ጋር በጋራ ነው የምንሰራው። ስለዚህ ፕሮጀክቱ አውሳ ካሉት ቅርንጫፍ ስፈት ቤቶች ውስጥ ሁለት ቦታዎች ነው የሚሰራው፣ ማለት ለሚኩራ ቅርንጫፍና ጉርድሾላ ቅርንጫፍ ጋር ነው የሚሰራው። ለሚኩራ ቅርንጫፍ የተወሰኑ የተመረጡ ኤሪያዎች ላይ ይሰራል። ጉርድሾላ ቅርንጫፍም እንደዚሁ የተወሰኑ ኦልሞስት ወደ 59 ሺህ የሚሆን ከስተመሮችን የያዘ ፕሮጀክት ነው፣ ወይም ተጠቃሚ ሊያደርግ የሚችል ፕሮጀክት ነው። ያው ቀደም ብዬ እንደገለጽኩት ይህ የውሃ ብክነት ቅነሳ ፕሮጀክት ነው። የውሃ ብክነት ቅነሳ ለመስራት ደግሞ መጀመሪያ ወደሚቀነስበት አካባቢ ላይ የሚገባውን የውሃ መጠንና የውሃ ግፊት መጠን መታወቅ አለበት። ሶ እሱን ለማወቅ ደግሞ እነዚህ ኢንስትሩመንቶች ወይም እነዚህ እቃዎች ከዚህ ቦታ ላይ ኢንስቶልድ መደረግ አለባቸው ወይም መገጠም አለባቸው ማለት ነው። ከዚህ ቦታ ላይ እንደምታዩት ሁለት ኢንስትሩመንቶች ተገጥመዋል። አንደኛው የውሃ ግፊት መጠኑን የሚለካ ነው። ይሱ ማለት ይህ የምናየው ነው ፕሬዠር ሎገር ይባላል። ሌላኛው ደግሞ ፍሎው ፍሎው ሬቱንም ፍሎውንም ሊለካ የሚችል የፍሎው ሜጀር ልናደርግበት የምንችል ኢንስትሩመንት ነው። ስለዚህ ዋናው ሜትሩ ከዚህ ማንሆል ውስጥ ኢንስቶል ተደርጓል። ከዛ በኋላ በዚህ በማንሆል ውስጥ ወጥቶ ከዚህ ጋር ያለውን ወደዚህ አካባቢ የሚገባውን የውሃ መጠንና የውሃ ግፊት መጠን የምናውቅባቸው የቴክኖሎጂ ውጤቶች ናቸው ማለት ነው። ስለዚህ የውሃ ብክነቱን ለመቀነስ መጀመሪያ ምን ያክል እ ውሃ ወደዛ አካባቢ ይገባል ተብሎ መታወቅ መቻል አለበት። እሱ ከታወቀ በኋላ ምን ያክል ግፊት አለው ከዲማንዱ ጋር ይጣጣማል ወይ የሚለውን ታይቶ ከስተመሩ ምክንያቱም ከስተመር ሰርቫይ ስለተሰራ ምን ያክል ከስተመር እንዳለ ይታወቃል። ሰ ከዚህ የወጣው የውሃ መጠንና የውሃ ግፊት ከዛ አካባቢ ላሉት አካባቢዎች ምን ያክል ውሃ እየሰጠን ነው የሚለው ነው። ከዛ እሱ ካልኩሌት ተደርጎ ደግሞ ምን ያክል የውሃ ብክነት አለ የሚለውን ለማወቅ የምንጠቀምባቸው ኢንስትሩመንቶች ናቸው። ከዚህ ቀጥታ ከዚህ ፊዚካሊ ማንበብ ይቻላል። ነገር ግን ኦፊስ ላይ ዳታቤዝ ስላለ የፊልድ ዴታዎች ወይም የመስክ ዴታዎች ቀጥታ ወደ ዳታቤዙ ይሄዳሉ ማለት ነው። ዳታቤዙ እነዚህ ዴታዎች ከደረሱ በኋላ አናላይስ እሱ ይሰራል። ለምሳሌ ሃይድሮሊክ ሞዴሊንግ ለመስራት ቢያስፈልግ ዶሱ ምን ያክል ነው ተብሎ ማወቅ ቢያስፈልግ ሁሉም ዴታዎች እዚህ መሰረት አድርገው አናላይሱ ይሰራል ማለት ነው። ከዛ በኋላ ወደ ምን ይኬዳል? ወደ ሪዳክሽን ወይም ወደ ውሃ ብክነት ቅነሳ ይኬዳል። ባለስልጣን መስሪያ ቤቱ አሁን ላይ እያከናወናቸው ከሚገኙ የውሃ ብክነትን መከላከል ስራዎች በተጨማሪ ወደፊትም የሚሰሩ ስራዎችን በስትራቴጂክ እቅዶቹ ላይ አካቶ እየተንቀሳቀሰ ይገኛል። ተቋሙ ስትራቴጂክ ዶክመንት አለው። ከሌሎች ስራዎች በጣም ለየት የሚያደርጉ ይሄ ስራ እንዳልኩት ኮንቲኒየስ ስራ ስለሆነ ፕሮጀክት ስላልሆነ አንዴ ተሰርቶ የሚጠናቀቅ ስላልሆነ የሚመራበት የራሱ ስትራቴጂክ ዶክመንት አለ። ምንድነው መሰራት ያለበት፣ እንዴት ነው መሰራት ያለበት፣ እስከ መቼ ነው መሰራት አለበት የሚል የሚያሳይ ሰነድ አለ። ከዛ እያወጣን እንሰራለን። እንትኑም ኢንቨስትመንቱም፣ የሚፈልገው ሀብትም ውድ ስለሆነ ሌሎች በዚህ ስራ ላይ ሊያግዙን የሚችሉ አካላትን እያሳተፍን፣ ዶነርስ እየጠራን፣ ችግራችንን እያስረዳን ከሌሎች ጋር እንሰራለን። አሁን ቅድም በገለጽኩት ደረጃ እንኳን ሚኒመም ሶስት ስቴክሆልደሮች ከኛ ጋር አሁን ከረንት ሊሰራሉ። በየአመቱ እንደዚህ አይነት ነገሮች አሉ። ይህንን እንሰራለን። ሌላው መሰረታዊ ነገር ለእኛ የሚጠቅመን ከተማችን እየለማች ነው። ከተማው እየለማ ሲመጣ ሚንዋይል ደግሞ እኛም አብረን በፉል ኤነርጂ ማለት ነው። ምክንያቱም ሀብት ገንዘባችን ነው የምናድነው፣ ደሞዛችን ነው የምናድነው። ህብረተሰቡ ጫና ከፍተኛ ነው እዚህ መስሪያ ቤት ላይ፣ ምክንያቱም ውሃ ፈፈረቃ ነው የምናሰራጨው ዲሳቲስፋይድ የሆነ ከስተመር ነው ሰርቭ እያደረግን ያለ ነው። ስለዚህ ያንን ወደ ሳቲስፋክሽን ለመመለስ ይህንን ውሃ ማዳን ቀላሉ መንገድ ነው። ግድብ ገንብቶ ከመምጣቱም በላይ ይህኛው የቀለለ መንገድ ይሆናል ማለት ነው። ስለዚህ ከተማ መልሶ በሚለማበት ቦታ ላይ የመጀመሪያውን እንትን ወረፋ የመጀመሪያው ሰልፍ ላይ በመገኘት ያረጁ መስመሮቻችንን መቀየር፣ ከፕላን ተከትለው ያልሄዱ መስመሮች ካሉ ወደ ፕላን ማስገባት ስራ ኮንቲኒስ ላይ የምንሰራ ይሆናል ማለት ነው። ህብረተሰቡ በውሃ ብክነት ቅነሳ ላይ ትልቅ ሚና አለውና በየአካባቢው ለውሃ ብክነት የሚዳርጉ ድርጊቶች ተከስተው ሲገኙ በአፋጣኝ ለባለስልጣን መስሪያ ቤቱ እንዲያሳውቅና ውሃንም በቁጠባ እንዲጠቀም መልእክት ተላልፏል። እንግዲህ ህብረተሰቡ ደግሞ ከብክነት ጋር በተገናኘ ምን ማድረግ አለበት የሚባለውን ነገር ነጻ የስልክ መስመር አለን፣ 906 ብዙ ደንበኞቻችን በዚህ ላይ አክቲቭ ናቸው ይደውላሉ የሚፈስ ውሃ ካዩ 906 ላይ ከደወሉ ፈጣን ምላሽ የምንሰጥበት ሁኔታ አለ ማለት ነው። አዲስ አበባ የውሃ ችግር ለመፍታት በሁሉም አቅጣጫ እየተሞከረ ነው። ብዙ ጥናቶች አሉ። የከተማውን ውሃ ለማሻሻል የሚችሉ ግድቦች፣ ሁለት ግድቦች እጃችን ላይ ያሉ አሉ። ሶስተኛ ግድብ አሁን በቅርቡ እንደሚጀመር በክርክርት ከንቲባችን እንዲጀመር አቅጣጫ የተሰጠበት ግድብ አለ፣ ገርቢ ግድብ። እሱ እንሰራለን የሚፈታ ችግር ነው። የውሃ ችግር የሚፈታ ችግር ነው። ሪሶርሱ አለ። ሪሶርሱን ዴቨሎፕ ለማድረግ ሀብት ነው ይፈልገው፣ ዊች ሚንስ የድህነት ጥያቄ ነው ማለት፣ የገንዘብ ጥያቄ ነው። ገንዘቡ የገንዘብ ሀገራችን የገንዘብ አቅም እያደገ ሲመጣ ይሄ ችግር እየተፈታ ነው የሚመጣው። ያስኪውን ድረስ ግን ብዙ አካባቢዎች ላይ ውሃ በፈረቃ ስለምናሰራጭ ህብረተሰቡ ውሃን በቁጠባ እንዲጠቀም የሚባክን ውሃ እንዳይኖር በማድረግ እንዲያግዘን የውሃ ችግር በሚኖርበት ጊዜ ደግሞ ቶሎ ቅርብ ላለው ቅርንጫፍ ቶሎ በማመልከት በጋራ በጋራ ኢኩቲ የምንፈጥርበት ፌሪ የሆነ ዲስትሪቢሽን የምንፈጥርበት ተሳትፎ እንዲያደርግ ነው የምጠይቀው።